ሚስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችንን ነው ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ኢትዮጵያ የተጀመረው የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመላከተ። በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩት የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋዕለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርቱ ገልጿል። የዚህንም ሪፖርት በጥንቅር ይዘነው የምንቀርበን ይሆናል። ቆይታችሁ የምታዳምጡት ይሆናል። በሰማኛው የተባበረ መንግስታት ድርጅት ስብሰባ ላይ ግብጽ የግድቡን ጉዳይ ወደ ዓለም አቀፍ አየፈት ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስተር ባድር አብድላቲ በተባበረው መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉ ንግግር ኢትዮጵያ በታላቅ ወዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖረው የሚሊዮኖች ሕይወት አደጋ ላይ ጥላለች ብለው በመክሰሳቸው አገራቸው ጉዳዩ ዓለም አቀፍ ፍርድ ቤት እንደምትወስደው ተናግረዋል በዚህም ጉዳይ በጥንቅር ይዘነው የምንቀርበው ይሆናል ቆይታቸው የምታዳምጡት ይሆናል እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ ወደ ዕለቱ የእለቱ የመጀመሪያ ዜና ትንታኔያችን ስናልፍ የኮሪደር ልማት ያስከተለው መፈናቀል የባለሀብቶች የፍላጎት መገደቡን የአሜሪካ መንግሥት ሪፖርት አመላከተ ግጭቶችና የውጭ ምንዛሬ ተመን ልዩነት እንደገና መስፋፋት የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ንግዶች ፈታኝ ነው ሲል ገምግሟል። የአሜሪካ መንግስት ይህን ግምገማ ያሰፈረው አርብ መስከረም 16 2018 ዓ ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ በመግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ ያተመሰረተ ውሳኔ እንዳሳልፉ የሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ሪፖርት ከ170 በላይ የሚሆኑ ሀገራት ኢንቨስትመንት አመቻች ነው ሁኔታ ይዳስሳል። ኢትዮጵያን በተመለከተ የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምረው ቢያንስ ከ40 ሀገሪቱ ከተሞች መካከል ላይ ያለው የኮሪደር ልማት ፕሮጀክት ነው ተብሏል። በተለይ የከተማ ዋና ዋና መንገዶች ገጽታ ማስዋብ የእግረኞ መንገድ ማስፋት፣ እንዲሁም የመዝናኛ ቦታ መገንባት የሚያተኩረው ፕሮጀክት የተጀመረው የካቲት 2016 ዓ ም ነበር። መንግስት የኮሪደር ልማት ኢትዮጵያ በምስራቅ አፍሪካ ቁልፍ የንግድና ሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማት እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድ እንደሚያሳልጥም ያብራራሉ። የአሜሪካ ውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱ በተመለከተ ና ንግዶች የንብረት መብት ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባልተቤትነት የተያዙ ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶች አባሯን ንብረቶችን በትንሽ ያለምንም ማስጠንቀቂያ ካሳ አፈርሷል ብለዋል። የኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰነ የዓለም ማስጠንቀቂያ ጠመንጃ ተደቅነው እንደተፈጸመ በውጭ ዜጎች ባልተቤትነት የተያዙ ቢዝነሶች መናገራቸውን ሪፖርቱ ያካትታል። ይህ ፕሮጀክት አካሄድ የባለሀብቶችን ፍላጎት እንደገደበም ገልጸዋል ገልጿል። በህገ መንግስቱ መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬት መከራየት እንጂ ባልተቤት መሆን እንደማይችሉ ያስታውሳል። ይህም አሰራር ባለስልጣን ለህዝብ ጥቅም መሬት መልሰው እንዲወስዱ ወይም ሊዝ ስምምነት በቁጥጥር ስር እንዲሰረዝ እንዳስቻላቸው አስፍረዋል። በሪፖርቱ የተጠቀሱት በቂ ካሳ ወይም ማስጠንቀቂያ ለመስጠት ጉዳይ አለም አቀፋዊ ሰብአዊ መብት ተሟጋች ተቋም አምኒስቲ ኢንተርናሽናል በሚያዝያ 2017 ዓ ም በወጣው ሪፖርት ላይ ተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተ ከናወነባቸው አካባቢ ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳ መቋቋሚያ መስጠቱን ይገልጻል። አመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባልተቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆነ መንገዶች ስራቸው ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክት ከንግድ ቦታ ፊት ለፊት ያሉ መንገዶች ማፍረሳቸው የሚያነሳው የአሜሪካ መንግስት ሪፖርት ይህ ንግድር ስራ የማይችል እንዳደረገው ያስረዳል። ከዚህ የተነሳ የንግድ ስራ ቀጥተኛ ባይነኩም እንኳ ከስራ እንዲወጡ መገደዳቸውን አትተዋል። ከዚህም ጋር በተያዘ አንዳንድ የውጭ ሀገራትና የሀገር ውስጥ ባለሀብቶ ድንገተኛና ከፍተኛ ግብር ግመታ ኋላም መለስ ተብሎ የሚሰራው አዲስ ሕግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸው መግለጻቸው ተጠቅሷል። እነዚህ የግብር ጥያቄ የቀረቡበት ያለበቂ ግልጽነት ወይም ማሰራር ሳይከተሉ እንዲሁም የሚናገሩት ሪፖርቱ ትርፋቸው ከፍተኛ ሁኔታ እንዲቀንስ እንዲደረግ እንዲሁም እርምጃ ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊት እንደሚያቋቁሙ አስፍረዋል። ሪፖርቱ ስለ ሙስና የሚያብራራበት ክፍል ላይ የኮሪደር ልማት ፕሮጀክት ላከናወናቸው ኩባንያ ኮንትራት የተሰጠው መንገድ ጠቅሶ ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት ግንባታ ኮንትራቱ ለጨረታ አልቀረቡም፣ ይልቁም ከመንግስት ባለስልጣን ግንኙነት ባላቸው ኩባንያ ተሰጥቷል ብለዋል። የአሜሪካ መንግስት ሪፖርት እንደሚያስረዳው በኮሪደር ልማት በተጨማሪም ግጭቶ ቁጥሮች የንብረት መብት ጥሰት አስከትሏል። በተለይ በአማራ ኦሮሚያ ክልሎች ያሉ ግጭቶች ምግብር የለሽ የሆኑ ባለስልጣን ወይም ታጣቂ ቡድን አባላት በተደጋጋሚ ንብረቶቻቸውን እንዲነጠቁ ምክንያት መሆኑን ይገልጻል። የሁለት ክልሎች የሚገኙት የቱሪስት ሎጅ ባለቤት ንብረታቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያ ተይዘው እንደነበር መናገራቸውን አክሏል። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ ሚሊዮን ሕይወት አደጋ ጥላለች በሚለው ክስ አገራቸው ጉዳዩ ዓለም አቀፋዊ ፍርድ ቤት እንደምትወስደው ተናግረዋል። በተባበሩ መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዩሴፍ ካሳይ ለግብፅ የውጭ ጉዳይ ሚኒስተር በሰጡት ምላሽ ላይ ግብፅ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳቸ ነው ሲሉ አጣጥለውታል። ግብፅ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶች በተደጋጋሚም ወደ ተባበሩ መንግስታት ድርጅት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያ አባይ ላይ የተናጠል እርምጃ ወስዳ ግድ በግንባታ በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦች ህይወት አደጋ ላይ ጥላለች ብለዋል። የተባበረ መንግስታት ድርጅት ሰማነኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለት ሀገራት ተወካዮች ጠንካራ ቃላት ተለዋውጠዋል። ግብፅ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሳስ አፍራሽ የተናጠል ፖሊሲ እየተከተች ነው ስትልም ከሳለ ግብፅ የህዳሴው ግድብ ግንባታ መጠናቀቅ ለታችኛው ተፋሳስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የተባበሩ መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው የኢትዮጵያ ግድቡን በተመለከተ ተደጋጋሚ ዓለም አቀፋዊ ህግና መርህ መሰረት በማድረግ ምላሽ መስጠታቸውን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ ትብብር ፖሊስና የግብፅ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፋዊ ህግጋትና በእኩልነት ተጠቃሚ የተመሰረተ እንደሆኑ ገልጸዋል። የግብፅ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ የዓለም አቀፋዊ ህግን መጣስ መርጣ ላይ በተናጠል ፖሊሲ አፍሪካ ቀንድና ምስራቅ አፍሪካ ተፋሰስ እያወከ ትገኛለች ሲሉ አጠልጥለው ተናግረዋል። ግብፅ ግድቡ በተመረቀበት ዕለት ግብፅ ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት ባስገባቸው ይፋ ደብዳቤ ላይ ግድቡ ሕገ ወጥ የተናጠል እርምጃ የተወሰደበት በማለት ገልጻለች። ደብዳቤው ላይ ግብፅ ለአመታት ጉዳዩን በዲፕሎማሲ እንደ ተባበሩ መንግስታት ድርጅት ባለው ዓለም አቀፋዊ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብፅ ለዓመታት ትግስት ያሳየችው ደካማ ስለሆነች ሳይሆን ለተባበሩ መንግስታት ድርጅት በአባይ ተፋሰስ ሀገራት መካከል ለሚኖረው ትብብር ስለምታምን ነው በሚል ደብዳቤዋ ተመላክቷል። አምባሳደር ዮሴፍ ለግብ የውጭ ውጭ ጉዳይ ሚኒስቴር በሰጡም ላይ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ የሚለው የተፋሰሱ ሀገራት አግልላለች ብለዋል። ኢትዮጵያ የአባይ ወንዝ ለኃይል አቅርቦት፣ ለምግብ ደህንነት፣ ንጹህ መጠጡ አደረረሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንም መብት ለመንፈግ በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለት ከሰዋል። ኢትዮጵያ ግድቡ ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ ተደጋጋሚ ንግግር ማድረጓን አምባሳደር አጣቅሰው ተናግረዋል። አያይዘውን ግብፅ ለቀጠናው ሀገራት ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራ መካከል አለመግባባት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነት እንደምታራምድ ከሰዋል። ኢትዮጵያ ታላቁ ህዳሴ ግድብ ጉዳይ አለም አቀፋዊ ለማድረግ እየሞከረች እንደ የተናገሩት አምባሳደር ዮሴፍ ግብፅ በተባበሩት መንግስታት ድርጅት መድረክ ለጠባብ የፖለቲካ ግብ እንደዋላቸው እንዲሁም ይህንም ሀገር ውስጥ ቀጠናዊ ጉዳይ ትኩረት እንዳይቸር ለማድረግ እንደምትጠቀም ገልጸዋል። ግብፅ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ እንደምታተኩር አሳስበዋታል። የግብፅ የውጭ ጉዳይ ሚኒስትር ሀገራቸው አለም አቀፍ ህግ መሰረት ለግድቡ ጉዳይ ልባል ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነችም ደግሞ ጠቅሰዋል። አቀፋዊ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን። እውነታው ግን ኢትዮጵያ በኩል እንዲህ ያለ ፍላጎት አለመኖሩም በማለት አክለዋል። የተባበሩት መንግስታት ድርጅት ስምምነት አለም አቀፋዊ ህግ ጋር መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቱ የማስጠበቅ መብት እንዳላት ተናግረዋል። ኢትዮጵያን በማዘናጋት በሚሊዮኖች ህይወት አደጋ ጥላለች መብት ሲጣ ዝማንልም ብለዋል ሲሉ ሚኒስትሩ ሱዳን በ2021 ግብጽ በተባበሩት መንግስታት ድርጅት ጸጥታው ምክር ቤት በከፈተችው አቤቱታ የተቀላቀለ ሲሆን በ2025 ደግሞ ሱዳን ናጠል ጉዳዩ ወደ ምክር ቤት ወስዳለች። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2020 ግብጽ የታላቁ ህዳሴ ግድብ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወስዷ መውሰዷ ይታወሳል። በ2021 ግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል። ኢትዮጵያ እየወሰደች ያለ የተናጠለ እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ ለሀገራት ከሰዋል። የጸጥታው ምክር ቤት ውይይት ሶስት ሀገራት የሶስቱ የተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክረ ሀሳብ ቢያስቀምጡም ሀገራት ለአመታት ያደረጓቸው ውይይቶች ውጤታማ አልሆኑም።